ሰላም የእግዚአብሔር ቤተሰቦች ከማኅበረ ቅዱሳን ቴሌቪዥን የዕለቱን አጫጭር መረጃዎች ይዘንላችሁ ቀርበናል። የቅዱስ ሲኖዶስ ምላተ ጉባኤ በተለያዩ ጉዳዮች ላይ ውሳኔ ሰጠም። በትናንትና ሁለት የተጀመረው የቅዱስ ሲኖዶስ ምላተ ጉባኤ ከጥቅምት አራት እስከ ጥቅምት ስምንት ቀን በነበረው ዓለም አቀፍ የሰበካ መንፈሳዊ ጉባኤ ላይ የተነሱ የቡድን ውይይቶችን የስራ መመሪያ አድርጎ አጽድቋል። ምላተ ጉባኤው ሀገራዊ ሰላምን አስመልክቶ በግንቦት ወር ተወያይቶ ሊቃነ ጳጳሳትን የያዘ የሰላም ኮሚቴ ያዋቀረ ሲሆን ኮሚቴው የተሰጠውን ኃላፊነት አጠናክሮ እንዲቀጥልም ወስኗል። በትግራይ ክልል የተፈጠረውን ወቅታዊ ክፍፍል አስመልክቶ የተወያየው ምላተ ጉባኤው በውይይቱ ቀደም ብሎ የተዋቀረው የሰላም ኮሚቴ ስራውን አጠናክሮ እንዲቀጥልም አሳስበዋል። ብላተጉባኤው ጉባኤው በእኒህና ሌሎችም ጉዳዮች ላይ ውሳኔ መስጠቱን ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን መገናኛ ብዙኃን አገልግሎት ስርጭት ድርጅት ያገኘነው መረጃ ያመለክታል። ብፁዕ ቅዱስ አቡነ ማትያስ ቀደማዊ ፓትርያርክ ከብፁዕ አቡነ ድሜጥሮስ ጋር ውይይት አደረጉ። ብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርእሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወእጨጌ ዘመንበረ ተክለ ሃይማኖት የሊባኖስ የተባበሩት ዓረብ ኤሚሬትስና የመካከለኛው ምስራቅ አህጉረ ስብከት ሊቀ ጳጳስ ብፁዕ አቡነ ድሜጥሮስን እንዲሁም የሃገረ ስብከቱ ዋና ስራ አስኪያጅ መላከሞይ ቀሲስ ደረጀ የጅማን በጽሕፈት ቤታቸው ተቀብለው አወያይተዋል። በውይይታቸውም በአቡዳቢ ምስካየ ኅዙናን መድኃኔ ዓለም ወአቡነ ተክለ ሃይማኖት ገዳም የመሰረት ድንጋይ እንደሚያስቀምጡ ተገልጿል። በኳታር እየተሰራ ያለውን የጽርሐ አርያም ቅድስ ሥላሴ ካቴድራል መረቃን በተመለከተም በውይይቱ ተነስቷል። በተጨማሪም በባህሬን በኤምራትስና በሌሎችም ሀገረ ስብከቱ ስር ባሉ ሀገራት ለሚገኙ ኦርቶዶክሳውያን ቤተ ክርስቲያን መስሪያ ቦታ ከሚመለከተው አካል ለማስፈቀድ ወደ ሀገረ ስብከቱ ጉዞ እንደሚያደርጉም በውይይቱ ተነስቷል። መረጃው የሀገረ ስብከቱ ሚዲያ ነው። ሃይማኖታዊና ባህላዊ ክብረ በዓላትን በተመለከተ ምክክር ተደረገ። በኢፌዴሪ ባህልና ስፖርት ሚኒስቴር አዘጋጅነት በሀገራችን የሚገኙ ባህላዊና ሃይማኖታዊ ክብረ በዓላትን በተመለከተ ሀገራዊ ምክክር ጉባኤ ተካሂዷል። በምክክር መድረኩ የባህልና ስፖርት ሚኒስቴር ዴታዋ ወይዘሮ ነፊሳ ከ146 በላይ የሚሆኑ ሃይማኖታዊና ባህላዊ ይዘት ያላቸው በዓላት መኖራቸውን ገልጸዋል። በምክክር ጉባኤው የተገኙት የኢትዮጵያ የሃይማኖት ተቋማት ጸሐፊ ቀሲስ ታጋይ ታደለ በሀገራችን ያሉ ሃይማኖታዊና ባህላዊ በዓላት ጠቃሚ ሴታቸውን ጠብቀው እንዲሄዱ ማድረግ እንደሚገባም ጠቁመዋል። ለዚህም የባለ ድርሻ አካላት ውይይትና የሕግ ማዕቀፎች አስፈላጊ በመሆናቸው የጋራ ሴቶቻችንን የሚጠብቁ ሃይማኖታዊና ባህላዊ በዓላት በየራሳቸው መስመር እንዲሄዱ ማድረግ ይገባልም ብለዋል። መረጃው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የሕዝብ ግንኙነት ነው። የሀርሚያ ዩኒቨርስቲ ጤና ሳይንስ ግቢ ጉባኤ ተማሪዎች ማህበረሰብ አቀፍ ድጋፍ ሰጡ። የጤና ሳይንስ ግቢ ጉባኤ ተማሪዎች ከመደበኛ የሕክምና ትምህርታቸው ጎን ለጎን በግቢ ጉባኤ የሚሰጠውን መንፈሳዊ ትምህርት እየተማሩ ይገኛሉ። ተማሪዎቹ የተማሩትን መንፈሳዊ ትምህርት ከጤና ትምህርታቸው ጋር በማስተባበር በአካባቢው ለሚገኙ አቅመ ደካሞችና የጎዳና ተዳዳሪዎች የልብስ ማጠብ፣ የጸጉር ማስተካከልና ሌሎች መሰል ድጋፎችን አድርገዋል። መረጃው በማህበረ ቅዱሳን የሀረር ማዕከል ሚዲያ ነው። ለዕለቱ ያዝንላችሁ አጫጭር መረጃዎች የእስካሁኖቹን ይመስሉ ነበረ። ሰላም እግዚአብሔር ከሁላችን ጋር ይሁን። ከቀሪ ጣቢያችን መሰናዶች ጋር መልካም ቆይታ።